መንግስት በችግር ውስጥም ሆኖ የልማት ስራዎችን እያከናወነ መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገለጹ። በማዕከላዊ ጎንደር ዞን አምባ ጊዮርጊስ ከተማ አስተዳደር 90 ሚሊዮን ብር ወጪ የተደረገባቸው የልማት ስራዎች ተመርቀው ለአገልግሎት ክፍት ሆነዋል። በምረቃ ሥነ ሥርዓቱ ላይ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ መንግስት በችግር ውስጥ ሆኖ የልማት ስራዎችን እያከናወነ መሆኑን ገልጸዋል። የክልሉ ህዝብ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ መሆኑንም አንስተዋል። ባምባ ጊዮርጊስ ከተማ የተሰሩ የልማት ስራዎች ልማት ሊረጋገጥ የሚችለው በጋራ ጥረት መሆኑን ማሳያ ናቸው ብለዋል። አሁን የተገኘው አንጻራዊ ሰላም በመስዋዕትነት የመጣ ነው ያሉት ኃላፊው ይህ ዘላቂ ለማድረግ የማህበረሰቡን ተሳትፎ ወሳኝ በመሆኑ ነዋሪዎች የድርሻቸውን ሊወጡ እንደሚገባም አሳስበዋል። ዘገባው የባልደረባችን የዳንኤል ወርቄ ነው።